ጥንታዊን እንዳልሆን ራሴን እየተቆጣጠር መግደል በመገዳደል ሳይሆን አቡነ አብርሃምና አቡነ ጴጥሮስ ዝምታቸውን ሰበሩ ጠቅላዩን አስጠነቀቁት በሰሜን በደቡብ በምስራቅ በምዕራብ ላሉ ኦርቶዶክሲያን በሙሉ በሳይሮስ አንመራም ብለው ተቋሞቹን እያሰሙ ይገኛሉ። ሰላም፣ ሰላም ውዲያ ዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደረጉት ይሄ ቪዲዮ ይሄ መረጃ ለብዙ ሰዎች እንደርስ ላይክና ሼር በማድረግ እንዲጀምሩ ስንል በሉል እግዚአብሔር ስም እንጠይቃለን። ሰብስክራይብ ያደርጋችሁ ሰብስክራይብ ያደርጋችሁ ድምታን ጫናችሁን እንድታበረታቱን በድጋሚ በሉል እግዚአብሔር ስም እንጠይቃለን። ወቅታዊና አዳዲስ መረጃ ቅዱስ ቤተ ክርስቲያናችን በተመለከተ ዛሬም ይዘንላችሁ መጥተናል ማለት ነው። እስቲ ወደ መጀመሪያው ቪዲዮ እንለፍ። እስከ መጨረሻው ድረስ ተከታተሉ። የዛሬ ሁለት ዓመት ነው አይደል እንደዚህ ጥቁር እንድንለብስ ያደረጉን አባቶች የዛን ጥሪ ድምጽ ሰምተው የሻሸመኔ ኦርቶዶክሳት ለአንዲቷ ነብሳቸው ሳይሳሱና ሳይራሩ ለቅድስት ቤተ ክርስቲያን ሰማዕታትን የተቀበሉበት ጊዜ ነው አይደል? ታዲያ እነሱን መርሳት እነሱን መዘንጋት እንዴት ያለ ነውር ነው! እንዴት ያለ ንፉግነት ነው! በማርያም ይህንን ቪዲዮ ማርያምን ነው ምነግራችሁ፣ ከልቤና ከነብሴ ነው ምሰራው። ዛሬ የሚያስቧቸው አባቶች ባይኖር እንኳን ምላው ኦርቶዶክስያን፣ ይህ ድምፅ የሚደርሳችሁ ኦርቶዶክስያን ባለማዕተቦች፣ ነገ ጥር ሀያ ሰባት ይህንን ነገር ብቻ አደርጉ። ያች ምስኪን እናት ልጇን ያጣች፣ ያ ምስኪን አባት ልጁን ያጣ ያቺ ምስኪን እህት ወንድሟን ያጣች እነሱ ይጽናኑና የበረቱ ዘንድ ሁላችንም በተለያዩ ገዳማትና አድባራት የምትገኙ እንዲሁም ከሀገር ውጪ በሀገር ውስጥም የምትኖሩ ዕጣኑን ጧፉን ስለዘማቸው በመዘከርና ሁላችንም እነሱን በጸሎት በማሰብ ነገ በዚሁ በቲክቶክ መንደር ያላችሁ ወንድም እህቶቼ እነሱን በማሰብ እንድንውል በቤተ ክርስቲያን ስም ጥሬን ማስተላለፍ እወዳለሁ። ይህንን አረሳም የሚል ባለማኅተብ ሁሉ ይህንን ሼር እያደረገ ነገ የሰማዕታቱን ዝክር አብረን እንዘክር። ይህ የታናሽ ወንድማችሁ መልእክት ነው። ልጆን እንግዲህ እንደተመለከታችሁት ነው አቡነ ሳይሮስ እንግዲህ ስልጣን ለመያዝ ከሶስት 3 አመት በፊት ያረጉት እንግዲህ እነዚህን ኦርቶዶክሲያኖችን ማስገደል ነው ማለት ነው። በሻሸመኔ ላይ የፈሰሰውን ደም መቼም አንረሳውም አንዘነጋውም። እነዚሁም የአቤል ኦርቶዶክስያኖች ምስክር ናቸው። በግፌ ታረዱት በግፌ የተገደሉት እነዚሁም በወለቴ ዮሐንስ ደግሞ በጥይት ሲመቱ ላይቭ ላይ እየተመለከትን ነበርና ይሄን ቦታ ለመያዝ ነበር አቡነ ሳይሮስ ሲራራጡ ሲደክሙ የነበሩትና እና አሁን ተሰክቶላቸው እንግዲህ ወንበሩን ይዞታል። በጣም የሚያሳፍር ተግባር ነው። ቤተክርስቲያን አባቶች እንግዲህ ምን እንደሚያደርጉ ራሱ ራሳቸውን ግራ ይገባቸው ጊዜ ሆኗል። እና አቡነ አብርሃምና አቡነ ጴጥሮስን መቅፋት እንግዲህ ዘመቸው ቀጥሏል ማለት ነው። እየተገፉን የሚገኙት ለቤተ ክርስቲያን የቆሙ ለእውነት የቆሙ አባቶች ተገፍተው እንግዲህ ዘረኛ ገንዘቡ የወደዱ አባቶች ጎጣቸውን፣ ዘራቸውን ያስቀደሙ ኦርቶዶክሳውያን እንግዲህ ያስቀደሙ አባቶች እየተመረጡ ይገኛሉና በጣም የሚያሳፍር ተግባር ነው። የሻሸመኔ ኦርቶዶክሳውያን እናትና አባቶቻቸው ምን ይበሉ? በገደሏቸው አባት እንግዲህ ሊባረኩ ይሆን አይሆን እንግዲህ አጠያቂ ነው። ኦርቶዶክሲያኖች እንግዲህ በጣም ተወዛግቦ ግራ የተጋቡበት ሰዓት ነው። በጣም የሚያሳፍር ተግባር ነው። አቡነ አብርሃምና አቡነ ጴጥሮስ አሁንም ዝምታቸውን ሰምረዋል። እስቲ ወደ ቪዲዮ የጵጵስና ኃላፊነት ሳይሆን ጵጵስና የሚያስገኘውን ጥቅም የሚፈልጉ ሰዎች ናቸው። ያ ነው የተገለጠ። ስለዚህ እነዚህ እንዴት አርገነው ልንጠቅሳቸው የምንችለው እነዚህ ሰዎች እኮ የሚፈልጉት ስልጣንና ገንዘብ እንጂ ቤተክርስቲያን፣ ኦሮሞንም እኮ አይደለም። ይቅርታ አርገልኝ። መከረኛ መከረኛ ህዝብ ይሄ በቋንቋ ተከፍሎ መከራውን የሚሰቃይ ፖለቲከኛው የሚጨፍርበት የጥቅመኛ ጥቅመኛ ጥራዝ ነጠቅ የሚያሰቃየው ህዝብ አሳዘነኝ፣ አሳዘነኝ ይሄ አማርኛ ተናጋሪ። በነገራችን ላይ እኔ ጎሳ ዘር አለ ብዬ አላምንም፣ ቋንቋ እንጂ በኢትዮጵያ የዘር ልዩነት የለም። እናገራለሁ። ይህ ቋንቋ እንጂ የዘር ልዩነት በኢትዮጵያ የለም። ዘር ብለው የሰጡን ጥቅመኛ ፖለቲከኞችና የእውቀት ችግር ያለባቸው እውቀት የሌላቸው ተፈትነው በምድሪቱ ላይ መምራት የማይችሉ የጎሳ ተራራ ወይም የጎሳ ምሽግ አዘጋጅተው በዚያ ምሽግ ውስጥ ህዝብን የሚዘርፉ ፖለቲከኞችና የፖለቲካ አናጅ የመናጁ የፖለቲካ ሰዎች የሃይማኖት ሰዎች ናቸው። እና ለእነዚህ ሰዎች ጥያቄ ያስፈልጋቸው። ምክንያቱም እነሱ ናቸው ተጠያቂ እንጂ ጥያቄዎች አይደሉም። ከውስጥ አይደሉ ያሉት፣ እንዴት አድርገን እንጠይቃቸዋለን? አቡነ ሳይሮስ እኮ እዚህ ቁጭ ብለው ምርጫ ሲመረጥ 16 ነው ምናምን ድምፅ እኮ አግኝተዋል። ለጠቅላይ ዋና ስራ አስኪያጅነት ለምንድን ነው ሲወደቁ? ምክንያቱም ብቃት የላቸውም። ይሄን እናገራለሁ፣ ብቃት የላቸውም። የተመደቡበትም ቦታ በትክክል ማገልገል ያልቻሉ እዚህ ይህን ያሉ ወደ አስራ ምና ምና አመት ሲቀመጡ አንድ ቀን ከሀገረ ስብከታቸው ያልሄዱ ሰው ናቸው። እንዴት አድርገው ነው እኚህ ሰው ይሄ ቤተክርስቲያንም ቢይዙ? እነዚህ ሰዎች ከዚያው ቀጥሎ ቀጥሎ ገንዘብ ቀን እንትን ብሎብናል። የአዲስ አበባ ሀገረ ስብከት ደግሞ ፐርሰንት የሚሰበሰብ በመሆኑ አዲስ አበባ ሀገር በኦሮሚያ ውስጥ ስለሆነ ፐርሰንቱ ለኦሮሞ ይሰጥ። ቁልቢ ቤተ ክርስቲያን ኦሮሞ ስለሆነ ኦሮሞ ውስጥ ያለው ነገር ሁሉ ኦሮሞ ነው መውሰድ ያለበት የሚል ይሄ የጋፈፋ ቃል ልጠቀም ይቅርታ አድርጊልኝና፣ ይሄ በቃ ሁሉንም ጋፎን ልብላው የሚል የስጋ አስተሳሰብ ያለው ነገር ነው። ይሄ ይሄ ልብን ያደማል። ይህ ሰዓት ከእውነት ይልቅ ውሸት ያዘነበለበት ጊዜ ሆኖ እንሰማለን። አዎ የንጋት ጨለማ እንደዚህ ነው። ሐሰት ይበዛል፣ ማታለል ይበዛል። አዎ የንጋት ጨለማ እንደዚህ ነው። እውነተኞች ከሐሰተኞች መለየት ያቀታል። አዎ የንጋት ጨለማ እንደዚህ ነው። አውሬን ከእንስሳ ዛፍን ከሰው መለየት እንደማይቻል ሁሉ በጨለማ ውስጥ እውነተኛን ከሐሰተኛ መለየት አይቻልም። ይህ ሕይወት በጨለማና በንጋት መካከል ላይ ነው ያለ ነው። ነገር ግን ጊዜውን ጠብቆ ጨለማ ማለፍ አይቀርም። ንጋት መምጣቱ አይቀርም። ለዚያ እኔና እናንተ ዛሬ ቢያንስ ቢያንስ ሶስት ነገሮች እንድናደርግ ያስፈልገናል። ቁጥር አንድ እውነተኞች እንድንሆን ያስፈልጋል። በዚህ በሐሰተኛ ዘመን፣ በዚህ በአጭበርባሪ ዘመን እውነተኛ ሆኖ መቆም መቆም ሰማዕትነት ነው። ሁለተኛ ቅኖች እንሁን። ሶስተኛው አማኞች እንድንሆን ያስፈልጋል። መግደል በመገዳደል ሳይሆን በሰላምና በፍቅር ክርስቲያኑን በማሳደድ ቤት በማቃጠል ሳይሆን በሰላማዊ መንገድ እንዲፈጸም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም በታላቅ ትሕትና ከልብ በመነጨ ሰላማዊ ሕይወትና መንገድ ይህንን አሳስባለሁ። በዚሁ አጋጣሚ አዲሱን ዓመት በሰላምና በፍቅር እናከብራለን ብላችሁ ተስፋ ሰንቃችሁ የነበራችሁ ክርስቲያን ወገኖቼ ክርስቲያን በመሆናችሁ ብቻ በደረሰባችሁ ፈተና በደረሰባችሁ ችግር ዛሬ ክረምቱ ጨርሶ ባልወጣበት ሰዓት ከላይ ፍሳሹ፣ ዝናሙ፣ ከታች ጭቃው፣ ጎርፉ፣ ብርዱ፣ ፀሐዩ እየተፈራረቀባችሁ በየመጠለያው የወደቃችሁ ሁሉ በምድሩ ይህን ፈተናና መከራ ደረሰባችሁ እንጂ እንደ ሃይማኖት ሰማያዊ ክብርን ሰማያዊ ሞገስን የምትቀበሉበት ከእግዚአብሔር ልዩ ጸጋ የምትጎናጸፉበት አባቶቻችን ያለፉበት መንገድ ስለሆነ ሳትከፉ ደስ ሊላችሁ ይገባል። ቪዲዮን እንግዲህ እንደተመለከታችሁ ነው። ለእውነት የቆሙ አባቶችን መግፋት እንግዲህ የተለመደ ነው። ቅዱስ ቤተክርስቲያናችንን ማቅ ያስለበሰው ኦርቶዶክሲያኖችን ማቅ ያስለበሰውን አባት እንግዲህ ሾሞታል ማለት ነው። የበግ ለምድ የለበሱ ተኩላዎች እንግዲህ አሁንም እየተሾሾሙ ይገኛሉ፣ እርስ በርስ ማለት ነው። ዘረኛን እንድትሉኝ አልፈልግም። እኔ ዘረኛ አይደለውም። አቡነ ናትኔልም በዚህ ቦታ መተካት ይቻል ነበር፣ ግን አቡነ ሳይሮስን መምለጥ ለምን እንዳስፈለገ እኔ በበኩሌ ግራ ገብቶኛል። እንግዲህ የራሄልንም ባያበሰው መድኃኔዓለም የእኛንም ባያብሰው ለማጥፋት ያደርጋለሁ። የሊዲያን ልቦና የከፈተው መዳለ ለመብላቸው ልቦና የከፈተው ለማለት ፈልጋለሁ። እንግዲህ የዘመናችን አሪዎስ ተሹሟል ማለት ነው። ይህ ለቤተ ክርስቲያን በጣም ሐዘን ሐዘን ከሐዘንም በላይ ሐዘን የሆነ ነገር ነው ማለት ነው። ኦርቶዶክሲያኖች እንግዲህ በሰሜን በደቡብ በምስራቅ በምዕራብ ላይ ያሉ ኦርቶዶክሲያኖች ይህን ድርጊት አሁንም እየተቃወሙት፣ እያወገዙት ይገኛሉ። አቡነ ሳይሮስ ደም እጃቸው ላይ አለባቸው። አቡነ ሳይሮስ አባታችን ሊሆኑ አይችሉም፣ በገደሉን አባት አንባረክም እያሉ ይገኛሉ ኦርቶዶክሲያኖች እና እስቲ ቪዲዮ አለ ወደ ቪዲዮ ነገሩን ወደ ዘር እየወሰዳችሁት ያላችሁት ገደል መግባት ትችላላችሁ። አሁንም ደግሜ እነግራችኋለሁ፣ በየትኛውም ቦታ ባገኛቸው እኔ ትናንትና እንደነበረ ሀሳቢ ነው፣ አሁንም ሀሳቢ መስቀል ከእጃቸው ላይ ቢይዙ ከሳቸው አልባረክም። እውነትና እውነት ነገር ነው የምነግራቸው፣ አሁንም ቢሆን ማለት ነው። አንረሳውም፣ ትናንትና እህት ወንድሞቻችን እንዴት ደማቸው ፈሶ እንደዛ ድራማ እንደተሰራብን አንረሳውም። በራሳችን አባቶች ማለት ነው። ትላንትና ለዛ ነገር ዋና ቁልፍ የነበረ ሰው ዛሬ ላይ አምጥቶ መንፈስ ቅዱስ ነውና የሾመው ብለን እንቀበል። እኔ በበኩሌ ሲኖዶሱ በመንፈስ ቅዱስ ተመርቶ ይህንን ሰው በዚህ ቦታ ላይ ሾመው ብዬን ያላስብም፣ አላምንም። የፈለገ ነገር እንደወደዳችሁ እንደፈቀዳችሁ ማየትም መመልከትም ትችላላችሁ። የቅጣት ጊዜ ስላለን ያንን የቅጣት ጊዜ በእንደዚህ ልክ ሹመት እየተሰጠ ዋጋችንን እያገኘ ይህም ስለ ኃጢአታችን ብዛት ማለት ነው። ስለዚህ እናንተ ወደዳችሁም አልወደዳችሁም ተቀበላችሁም አልተቀበላችሁም በመንፈስ ቅዱስ ተቃኝቶ ነው ይሄ ሹመት የተሰጠው። እሱን ድራማ ተዉት፣ አለቀ። የምናውቀው ነው። ከዚህ በፊት ስንት አይነት ድራማ ተሰርቶ ምዕመናኑ እንደተሸወደ ማለት ነው። በዚህ ሰው ሄላ የሰራውትን ቪዲዮ ለምን ማስጠፋት እንደፈለጋችሁ አለቀ። እውነትን ከመናገር መቼም ቢሆን ዘራ አታደርጉን። ኦርቶዶክሳውያን ወጣት በዚህ ሰዓት የነቃበት ሰዓት ማንንም እውነትን ከመናገር ዘራ አታደርጉት። እኛ ኦርቶዶክሳውያን ነን፣ ለማህተባችን ፍለፊት ነው የምንቆመው። በምችሉት መጠን ኮፒሊንግ ሪፖርት፣ ላይክ፣ ሼር ብቻ ቫይራል መውጣት እንዳለ እንዲወጣ ማድረግ ያለባችሁን አርጉል በደንብ ኮፒሊንግ አርጉል ትላንትና የፈሰሰው የኦርቶዶክሳውያን ደምስ፣ የዛውላ ወጣት፣ የዛውላ አባት፣ የዛውላ እናት ደምስ። ዛሬኮ ቤተሰብ አላቸው። ምን እንዲያዩ ነው? በብፁዕ አቡነ አብርሃም ቦታ እነዚህን አባቴ ሾማችሁት። ምን ብለን እንድንቀበላችሁ ነው? እኛ ጊዜን የጠበቀ ሹመት አንፈልግም። ቤተ ክርስቲያን ነው ክርስቶሳዊ መንፈስ ቅዱስን የጠበቀ ሹመት ነው የምንፈልገው። ምንድን ነው አሁን ያሳያችሁን? ምንድን ነው የእናንተ ክህነት ሲነካ ቤተ ክርስቲያንን ጥቁር አስለብሳችሁ፣ የእናንተ የሆነ ነገር ሲነካ ምዕመኑን ጥቁር አስለብሳችሁ፣ ኦርቶዶክስ ቤተ ክርስቲያን ተደፈረች ሪምቧ ትላላችሁ። ከዛስ ካወገዛችሁ በኋላ አምጥታችሁ ደግሞ ድጋሚ ትሾማላችሁ። ምንድን ነው እኛ እንድንበቃ እንድንናገር የፈለጋችሁት? ኧረ በጣም ነው የሚያሳፈረው ቲ ለእናንተ ለናንተ ብሎ የወጣ ኦርቶዶክሳዊ የለም ያን ቤተ ክርስቲያን የክርስቶስ ተነካቢን ብሎ የወጣ ኦርቶዶክሳዊ ነው ያለው ክህነት አይደገምም ደገማችሁ አይታደስም አደሳችሁ ድጋሚ ሹመት አረ በጣም ያሳፍራል በጣም ያሳፍራል በጣም ኦርቶዶክስ ቤተ ክርስቲያን በዘመኗ እንደዚህ አይነት የተጨኮነችበት ጊዜ ዘረኝነት የተስፋፋበት ጊዜ የለም ድብና አድርገን ግልጹን ነው የምንነግራችሁ እኛ በማህተባችን አንደራደርም ይህንን ሹመት ምን ብለን እንድንቀበል ነው የፈለጋችሁት? ምን ብለን? በጣም ያሳፍራል። በጣም ማለት ነው። አይ ሲኖዶስ እንደዚህ የማንም መቀለጃ እንሁን? አዎ ቤተክርስቲያናችን ኢካቦድ ሆናለች። አሳልፈው ሸጧት፣ አሳልፈውም ሰጧት። ለዘረኛ ጳጳስ ቤተክርስቲያንን አሳልፈው ሰጧት። ለአቡነ ሳይሮስ በርካታ ሰዎች እንዲሞቱ ምክንያት የሆኑ እንዳይመረጡ እየጮህን እንዳይመረጡ እያሳሰብን ነገር ግን በአንዳንድ ፈሪዎች በአንዳንድ ደካማዎች ደረቴ ይቅላ ሆዴ ይሙላ በሚሉ ሰዎች አማካኝነት ለዘረኛ ጳጳስ ቤተ ክርስቲያንን አሳልፈው ሰጧት። ለአቡነ ሳይሮስ ብፁ አቡነ ሳይሮስን የመረጣችሁ አባቶቼ በጣም አዝኜባችኋለሁ፣ በጣም አፍሬባችኋለሁ። አዎ ቤተ ክርስቲያን ብዙ መከራ ሲደርስባት ዝም የምትሉ ብዙዎች እንዳላችሁ እናቃለን። ስለ ቤታችሁ፣ ስለ ባንክ ስላለው ገንዘባችሁ፣ አልፎ ተርፎ ስለ ግል ኃጢአታችሁ እንጂ የምትጨነቁት ስለ ቅድስት ቤተ ክርስቲያን እንዳልሆነ እናውቃለን። እናንተም ቤትን የምታከማችሁ፣ ገንዘብን የምታከማችሁ ተዋህዶን አሳልፋችሁ የሸጣችሁ የሰጣችሁ፣ እግዚአብሔር ይፈርድባችኋል። ቪዲዮ እንደተመለከታችሁ ነው። በአራቱም አቅጣጫ እንግዲህ አቡነ ሳይሮስ ተቃውሞ እየደረሰባቸው ይገኛል ማለት ነው። በጣም የሚያሳፍር ተግባር ነው። ወንጀል ነው። በደል ነው። ይሄ ግፍ ነው። ለኦርቶዶክሲያኖች እግዚአብሔር ምስክሬ ነው። በገደሏቸው አባቶች እንግዲህ እንዲባረኩ እየተደረገ ነው። በጣም የሚያሳፍር ተግባር ነው ማለት ነው። እስቲ የሆነ ቪዲዮ አለ። እሱ ቪዲዮ ተመልክተን እንመለስ። ይሄ እንግዲህ ምን ይባላል? ጦር አውርድ፣ ጦር አውርድ ብለን በቀዛ ራሳችን ባመጣ ነው ይኸው እንደዚህ አይነቱ መለያየት መከፋፈል ብሎ በኦሮሞ ኮታ ሌላ ከተቱ የሚሉን አሉ። ኦሮሚያ እንዳትረጋጋ የሚፈልጉ መዋቅሮ አንጥሰው ለመምራት የሚፈልጉ በፍጹም ሳለ ማርያም፣ ቶላ ተብሎ ተጠርቶ ከዚህ ውጭ ኦሮሞ አለ። ስለዚህ ያም ደግሞ ሲደረግ ኦሮሚያ አካባቢ ተወልዶ ያደገ ንጹህ ኦሮሞ የሆነ ሰው በረድኤቱ ይጠብቀን። አምላካችንን አገራችንን፣ ቤተክርስቲያናችንን፣ ሃይማኖታችንን ይጠብቅልን። እግዚአብሔር አምላክ በረድኤቱ ይጠብቀን። እንዲሁ እንደተመለከታችሁ ነው። ቅዱስ ቤተክርስቲያናችን ዛሬ አርብ ላይነች ነሽ። ቅዱስ ቤተክርስቲያናችን ዛሬ አንገቷን ደፍታለች። ቅዱስ ቤተክርስቲያን እንግዲህ እየተገፋች ትገኛለችና እግዚአብሔር አምላክ ሁላችንን በቃችሁ ይበለል ለማለት ፈልጋለሁ። ኦርቶዶክሲያኖች ሁላችንን በሃይማኖታችን እንጽና ለማለት ፈልጋለሁ። ፈተና ወጀብ ይበዛ እንግዲህ፣ አንገታችንን ርፋት የለብንም። ሃይማኖታችንን እስከሞት ድረስ እንታመናለን። መስቀሉን ያደረግነው አንገታችን ላይ ነው፣ እግራችን ላይ ወይም ብጃችን ላይ አይደለም ለማለት ፈልጋለሁ። ለቅዱስ ቤተክርስቲያን ወንም እስከ ጥግ ድረስ መስዋዕትነትን ለመክፈል ተዘጋጅተን እንጠብቃለን። ሁላችንም በጸሎት እንበርታ። ወቅታዊና አዳዲስ መረጃዎችን ወደ እናንተ አደረሰን። ሰብስክራይብ ያደረጋችሁ ሰብስክራይብ እያደረጋችሁ፣ ላይክ ጫናችሁ አበረታቱን። በቀጣይ ወቅታዊና አዳዲስ መረጃ እስክንገናኝ ደህና ሁኑ። ሰላም ቆዩ።